ሰላም ጤና ይስጥልኝ። ውድና የተከበራችሁ የበሌ ኢንስትር ወታወር ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን፣ ሁሉም ሰላም፣ ሁሉም መልካም። ሰላማችሁ በእያላችሁበት ይብዛልኝ። ሁሉ ሰላም፣ ሁሉም መልካም። እኔ ጋር እግዚአብሔር የተመሰገነ ይሁን፣ ሁሉም ሰላም፣ ሁሉም መልካም ነው። እንግዲህ ዩቲዩብ በነገራችን ተቻዋለው ማለት ይቻላልኝ። በጣም ትቻችኋለሁ። በጣም ረስቻችኋለሁ። በቃ ስራም እየበዛብኝ ስለነበረ አልተመቸኝም ነበረ ውድ ቤተሰቦች፣ እንዲሁም ደግሞ ስራዬንም እራሱ ትቼው ነበረ። አሁን ግን ወደ ስራዬም ተመልሻለሁ እላችኋለሁ ውድ ቤተሰቦች እና በመጀመሪያ ቤተሰብ ያላረጋችሁኝ ቤተሰብ አድርጉኝ፣ እያረጋችሁ አበረታቱኝ እላችኋለሁ። ሳብስክራይብም ያላረጋችሁ ሳብስክራይብ አድርጉኝ ለክቸር ማተርስ ውድ ቤተሰቦች፣ እዛ ደግሞ ማለት ነው ቤተሰብ ሆናችሁ ለምታበረታቱኝ፣ ከጎኔ ሆናችሁ ይዞሽ በርች ለምትሉኝም እጅጉን በጣም አመሰግናለሁ። ጠፋሽ ትንሽ ለምትሉኝ ደግሞ ተመልሻለሁ። ትንሽ አልተመቸኝም ነበር የነበርኩበትም ና ስለሁሉም ነገር እግዚአብሔር ይመስገን። ኢትዮጵያ ምግብ ብቻ ባለፈው ወሬ ከራ እንትን ሰርችላችሁ ነበር ቪዲዮ ትንሽ ገጠራማ ቦታ ስለነበርኩኝ እናም ተመቸኝም ነበረ። እንትንም ሰለለ ማለት ነው ዳታን ሰለለ ለዛ ነበረ። አሁን ግን እግዚአብሔር መስየ ወደ አለው ብያቸው አለው። ባለፈው ወደ ዱቤ ገብች መዳም ቤትም ሆኜ በጎን ደሞ እነዚህን ስራዎች መስራት አለብኝ ብዬ ሰላሰብኩኝ ስራዎች እንጀላቸው መጥቻ አለው። እንግዲያ ወዘባቸው ተላላቸው ወደ እስኪ ወደ ልብስ ማስታወቅ ልግባ። እና ውድ ቤተሰቦች ልብሶች እንግዲህ በየትኛውም ቦታ ኢትዮጵያ ሆነ አረብ ሀገራት የትኛውም ቦታ እነዚህ ልብሶችን እልካለው ማለት ነው። የትኛውም ቦታ እናደርሳለን። ቁጥርም ይሁ አስቀምጫለው አስቀምጣለው ከሰርም ማለት ነው። እና እንደምታያቸው ልብሶቹ የሚያማምሩ ምርጥ ምርጥ ልብሶች ናቸው። በጣም አሪፍ አሪፍ ልብሶች ናቸው ትላላችሁ እንደዚህ እነዚህን የመሳሰሉ የመሳሰሉ ልብሶችን እያቀረብኩላችሁ ነው። ባለፈውም ኢትዮጵያ ከመግባቴ በፊትም ብዙ ልጆችም ጠልባችሁኛል፣ በጣም ማመሰግነው። እንዲሁም ኢትዮጵያም ገብቸ ሳለ ብዙ ልጆች እየወሰዳችሁ ነበር፣ እና በጣም ነው የማመሰግነው በዚህ አጋጣሚ ውድ ቤተሰቦች እና አሁንም ደግሞ መውሰድ የምትፈልጉ ደግሞ እየመጣችሁ እዘዙ፣ ውሰዱ። ላችኋለሁ፣ የትኛውን ቦታ እናደርሳለን። ድራይቨር ደግሞ ነፃ ነው ማለት ነው። ድራይቨር ነፃ ነው። ስንት ነው የምትሉ፣ እንግዲህ እንደተለመደው በቴሌግራም እየገባችሁ ማዘዝ ትችላላችሁ። ላችኋለሁ ውድ ቤተሰቦች የወንድም የሴትም አሉ። እንደዚሁም ደግሞ መጋረጃዎችም እንደዚህ እንደዚህ የመሳሰሉ መጋረጃዎችም አሉ። ልብሶችም ደግሞ የጎንደርም ሆነ የማንኛውም ሀገር ቀሚሶች በተለያዩ ና በተለያዩ ዲዛይኖች ነው ያሉት። እነሱንም ቢሆን ማዘዝ ከቻላችሁ? የትኛውን ቦታ እናደርሳለን። እንደዚህ የሚያማምሩት እንደምታውቀው የሚያማምሩ ቀሚሶችም አሉ እላችኋለሁ። የትንሽ ድምፅ ስለሚገባ ለዛ ነው ድምፄን ቀነስ አድርጌው የነበረ። አሁን ደግሞ እስኪ ከፍ ላደርገው። ድምፄ ካልተሰማ ውድ ቤተሰቦች በጣም ይቅርታ። እነዚህ ደግሞ የሚያማምሩ ነጠላዎች አሉ፣ በማግም አሉ፣ እንደዚህም ደግሞ በእንትኖችም አሉ ማለት ነው። እንደዚህ ቀሚሶችም በሚያማምሩ ሁኔታ እስከነጠላቸው አሉ። ዋጋቸው ደግሞ በተመጣጣኝ ዋጋ ነው የምንሸጥላችሁ ማለት ነው። በኢትዮጵያም ካሰባችሁ በኢትዮጵያ ባላችሁበት ሀገር ካሰባችሁ በኢትዮጵያ ሀገር፣ የትኛውም ሀገር ብትሆኑ የትኛውም ሀገር መላክ እንችላለን። እላችሁ ያለው ውድ ቤተሰቦች ደግሞ አንዳንድ ሰዎች ኢትዮጵያ ደለሽ ነው ላይ የምትሉ ኢትዮጵያ ሆነ አይደለም ግን፣ ከዛ ጓደኛ ይሰላለች የትኛውም ቦታ ልታደርስላችሁ ትችላለች። በታማኝነት ነው ማለት ነው። ውድ ቤተሰቦች እንደዚህ የሚያማምሩ ቀሚሶች በአይነት አሉ። በቃ ምን ልበላችሁ፣ በጣም የሚያማምሩ ቀሚሶች ናቸው። የሚያማምሩ ጥልፎችም አሉ። እንደምታችሁ እነዚህ ቀሚሶች በጣም ቆንጆ ቀሚሶች ናቸው። ብዙዎቹም እየገዛችሁ ነበረ ደግሞ ኢትዮጵያ ከገቡ በኋላ

የሚያማምሩ ዲዛይኖች ናቸው እንደዚህ የሚያማምሩ ቀሚሶች በየትኛው ቦታ እናደርሳለን እንላችኋለሁ እንደምታውቁት የመረጣችሁ ላቻሉት ቤተሰቦች ቀሚስ በጣም አሪፍ ነው ቀሚስ እኔ በጣም የምወደው እና ለሰርግም ሆነ ለፕሮግራም ሆነ ደግሞ በግሩፕ ማዘዝ ትችላላችሁ በነገራችን በግሩፕ ስታዙ ይቀንሳል ማለት ነው አምስት ስድስት ሆናችሁ ስታዙ በጣም ይቀንሳል እና ማዘዝም ትችላላችሁ፣ በቁርብ እየሆናችሁ ማለት ነው። ምክንያቱም ይቀንሳል ለአንድ ሰው ለሁለት ሰው ይቀንስበት ምክንያት ደግሞ ታውቁታላችሁ። የሁለት ብዙ ሰው ሲሰራ እና ለአንድ ሰው ሲሰራ እንደምታዩት ብዙ እንትን ይላል ለዛ ነው ማለት ነው። እና ደግሞ አንቺ ነሽ የምታዘጋጁ ለምትሉ እኔ አይደለሁም አዘጋጁ ጓደኛዬ ነች ማለት ነው። እሷ ታዘጋጃለች፣ እኔ ደግሞ የትኛው ማገብ እያስመጡ የትኛው ቦታ እልካለሁ። እና ለዛ ነው ተመረጫችሁ። እና በጣም ደስ የሚል ነው። ቀሚሶችም እስከነ ነጠላቸው እንደምታዩቸው በጣም የሚያማምሩ ናቸው። የባልና ሚስቶችም እንደዛው እንደምታዩቸው በጣም አሪፍ አሪፍ ልብሶች ናቸው እላቸዋለሁ። በታማኝነት የትኛውን ቦታ የትኛው ሀገር እንልካለን። ቀሚሶችን እየመረጣችሁ ደግሞ ማለት ነው በብዙ አይነት ከለር ነው ያለ። በነገራቸው ቀሚሶች በብዙ አይነት ዲዛይን አሉ፣ በብዙ አይነት ከለር አሉ። ይሁን እዚህ ላይ የማደርገው በትንሹ ጥሩ አድርጋችሁ እንድትመጡ ብዬ ነው። በትንሹ ማደርግላችሁ እላችኋለሁ። ድ ቤተሰቦች እዚህ ላይ እንደምታውቁት ባልና ሚስቶች እንደዚህ የባህል ቀሚሶች አሉ እንደምታቸው ማለት ነው። በቀይም እንደዚህ እጀ ሙሉም አለ እጀ ቁርጥም አለ። ባጭርም በረጅምም አለ። በፈለጋችሁት ዲዛይን ይሰራላችኋል። እናንተ በፈለጋችሁት ፎቶ ከላካችሁልኝም እናንተ በፈለጋችሁት መስራት እንችላለን ማለት ነው። ደግሞ ማለት ነው። ከፊትም ያልመለስኩላችሁ ነገር ቢኖር ምንድን ነው መቀየር ትችያለሽ ለምትሉ ደግሞ መቀየር ይቻላለኝ። በተለይ ኢትዮጵያ ላይ ከሆናችሁ መቀየር ይቻላለኝ። ግን አንዳንዴም ማለት ነው ቁመታችን ወይም ፊታችሁን ስትልቁ በትክክል መላክ አለባችሁ። ምክንያቱም ይኸው ኢትዮጵያ አንስቶ ልብሱ ስለሚመጣ ትንሽ ከአረብ አገር ከሆነ ትንሽ ለመቀየር ትንሽ እንደዛ ስለሆነ። በህረ አሪፍ እኖራቸዋለሁ እና እንደምታዋቸው የቡና ቀሚሶችም በተለያዩ ዲዛይኖች አሉ። እንደዚህ የሚያማምሩ ቀሚሶችም አሉ። እንደምትዋቸው ትላላቸው አያማምሩ ልብሶቹ በጣም እኮ የሚያማምሩት። እንደውም እኔ ማለት ነው ከተመቸኝ ከተመቸኝ እየለበስኩ ባሳያችሁ ደስ ይለኛል፣ ግን አሁን ራሱ ማለት ነው ፀሐይ ቦታ ሆኜ ከግቢ ሆኜ ነው ይሄን እየቀረጽኩላችሁ እየቀረጽኩኛለሁ። ምክንያቱም ያው ትንሽ ስራ ስለሚበዛ እነሱም ደግሞ ጣጣሪ ምናምንም ስላለ ትንሽ ከዚህ ላይ ሁኜ ለመቀረጽ ተገደድኩኝላቻለሁ። እና ውድ ቤተሰቦቼ እየለበስኩኝ ባሳያችሁ ደስ ይለኛል፣ ግን ያው በትንቁ ስለሆነም ችግር የለውም። በዚህም ቢሆን ማየትም ትችላላችሁ። በደንብ ልብሱንም ማየት ትችላላችሁ። ካሜራ ምናምን በቃ በንጹህ ካሜራ ነው ልብሱ የምታዩት ማለት ነው። አላጫለው ድብ የተሰወች እና መጋረጃዎች ማማመሩ ቀሚሶች ናቸው። መጋረጃዎችም እንደምታውቁ በጣም ምርጥ ምርጥ መጋረጃዎች ናቸው ማለት ነው። ልብሶችም እንደዛው በጣም ቆንጆ ቆንጆ ልብሶች ናቸው፣ በተለያዩ ዲዛይን ናቸው። እንደምታዩቸው እያዘዛችሁ እየመረቃችሁ እላችኋለሁ። ይቅርታ ማለት ነው። ሰዎች የጠሩ ይመስለኝ አቋርጨው ሄጄ ነበረ እና ውድ ተመልካቾች እንደምታዩት የሚያማምሩ ቀሚሶች ናቸው። ማዘዛችሁን አትርሱ እና ብዙ የቤተሰብም ሙሉ ቤተሰብ ማዘዝ የምትፈልጉን በጉሩብም እንዳልኳችሁ እንደነዚህ የሚያማምሩ ቀሚሶች ይሰላሉ። በየትኛው ቦታ እናደርሳለን። እንዲሁ ቤተሰቦች ደግሞ ልብሶቹ ቀሚሶቹ እንደሚመቻችሁን ተስፋ አደርጋለሁ። ቀሚሶች ማረጋሪ ቀሚሶች ናቸው። እናንተ የሚጠበቀው ማዘዝ ብቻ ነው እላችኋለሁ። ውድ ተመልካቾች ይቅርታ ዘን እያለ ነው ማለት ነው እንግዲህ እና ውድ ተመልካቾችን እንደዚህ እንደዚህ የሚያማምሩ ቀሚሶች አሉ። ማዘዛችሁን አትርሱ። የትኛውም ቦታ እናደርሳለን፣ እንዳልኳችሁ እላችኋለሁ። ቀሚሶችን ደግሞ እንደሚመቿችሁን ተስፋ አደርጋለሁ። አሪፍ አሪፍ ቀሚሶች ናቸው። ሀሳባችሁንም አስተያየታችሁንም ደግሞ ጻፉልኝ። ሀሳብ አስተያየታችሁን ጻፉልኝ። በቃ የተመቻችሁንም ይሄ ይሄ ሞችኛል የምትሉ ማይመቻችሁንም ደግሞ እንደዚው እርዘም ያለ ኮመንት አስተያየታችሁን ጻፉልኝ እላችኋለሁ። ውድ ቤተሰቦቻ ማለት ነው በቀሚሶች አስተያየት እፈልጋለሁ እና ማለት ነው። እና እነዚህ እነዚህ የሚመስሉ ቀሚሶች ናቸው። እያዘዛችሁ መረጡ ተእላችኋለሁ። እና ወደ ቤተሰቦቼ በዚህ አጋጣሚ ደግሞ ረመዳን እንግዲህ እያለቀ ና ሙስሊም የሚያዩት ወንድሞች እንኳን አደረሳችሁ ብያችኋለሁ። ማለት እንኳን አደረሳችሁ ነው የሚባል እንግዲህ እየደረሰ ስለሆነ ማለት ነው። ሊገደፍ ነገ ይመስለኛል እንግዲህ የሚገደፈው እና ውድ ቤተሰቦች ደግሞ እንግዲህ ስራ እየቀለ ይቀለ ነው እላችኋለሁ። ይሄ እንግዲህ እግዚአብሔር ይመስገን ስለሁሉ ነገር ስራ በጣም ይበዛ ነበረ። እንግዲህ ወዲያ ደግሞ እየቀላለኝ በቪዲዮም እንግዲህ እኔም መጣለው ማለት ነው። ምክንያቱም ስራ ከቀለለ እንግዲህ እስኪ ተስፋ እናደርጋለን እላችኋለሁ። ውድ ተመልካቾችም እና ሁላችሁም ይህን ይመስላለኝ ቀሚሶችም እንደሚመቻችሁ ተስፋ አደርጋለሁ። እንዲሁም ውድ ተመልካቾችም ላይክ ሲያረ ማለታችን አተርሶ ከጎን የሆናቸው አበረታቶኝ ማለት ነው። እንግዲህ ወደ ኋላ ቀርቻለሁ በጣም ይቅርታ። እንግዲህ ጠፍቻለሁ፣ ቻናሌን መረስቻለሁ ማለት ነው። ከዚህ በኋላ ግን እስኪ አንቀሳቅሰዋለሁ ብዬ ተስፋ አረጋለሁ። ብዙም ስላልተመቸኝ ነው። ውጡ ተመልካቾችን እና ከጎን የሆናችን በምታበረታቱኝ እጅጉን እጅጉን እጅጉን በጣም አመሰግናለው እውነት ለመናገር ማለት ነው። ጠፋሽን ብላችሁ ለፈለጋችሁኝ አመሰግናለው እንግዲህ ቻናሌ ከዚህ በኋላ አልጠፋም። ከዚህ በኋላ እንሰራበታለሁ ብዬ ተስፋ አደርጋለሁ እና እላቻለሁ ሀገራችን ኢትዮጵያ እንደሆነ ሰላም ወፈቅሮ የሚመልስልን እውነት የምንሰማውን ብቻ እኔ እንጃ የምንሰማው ከባድ ነው። እንደዚህ ብሎ እንደዚህ እኔ አሁን ላይ በነገራችን የሚዲያ ተጠቃሚ አይደለሁም። ብዙም ምንም አላዳምጥም፣ ምንም አልሰማም። አንዳንድ ቶክቶክ ላይ ስገባ እንደዚህ እንደዚህ ይባላለኝ። እግዚአብሔር ሰላሙን ያምጣልን ብዬ ጸጥ ነው ምንል እስኪ። ዘረኛ የሆናችሁም ዘረኛ የሆነም ደግሞ እግዚአብሔር ልቦና ለሁላችን ይስጠን። ጾለት ማድረግ ነው ለሀገራችን ያለብኝ እላቸዋለሁ። ውድ ቤተሰቦች ዘረኛ ባንሆን አሪፍ ነው። ከዚህ በኋላ ሰላም ባንበጠብጥ አሪፍ ነው። ምክንያቱም ማለት ነው እኔ እንጃ ኢትዮጵያ ገጃ ሁሉ ነገር ስላየሁት ትንሽ እዛ የምንሰማው እና ከዚህ የሚሆነው ደግሞ የተለያየ ስለሆነ ትንሽ ለሀገራችን ጸሎት ብናደርግ እላችኋለሁ። እና የዛሬው ቪዲዮ ይሄን ይመስላል አላችኋለሁ። ተመልካቾች በሚያማምር ቀሚሶች እንደዚህ ደግሞ ቤተሰቦች እንደዚህ እንደዚህ ቤተሰብ እንደዚህ በሚያምር ቀሚስ ይሰራላቸዋል፣ ዲዛይን ማለት ነው። ፀሐይ ሆኜ ነው ማወራችሁ። በነገራችን ፀሐይ በጣም እያቃጠለኝ ነው ስማሙንዱ እንዴት? ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። በጣም ወዳችኋለሁ፣ አከብራችኋለሁ። ባላችሁ፣ በሰላማችሁ ብዙ ዝም ተረፍረፍ ይበልልኝ። በአዲስ ቪዲዮ እስክንገናኝ ሰላም ሆኑልኝ።